የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ የትንሣኤ በዓልን ምክንያት በማድረግ ለ አራት መቶ አርባ ስድስት አቅመ ደካሞችና የልማት ተነሾች የመኖሪያ ቤቶችን አስተላልፏል። ከንቲባዋ በስነ ስርዓቱ ላይ ባደረጉት ንግግር አዲስ አበባን ለኑሮ ምቹ ከማድረግ ባለፈ በሁለንተናዊ መልኩ ነዋሪዎቿን ተጠቃሚ ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ብሏል። የገቢዎች ሚኒስቴር ጉምሩክ ኮሚሽን የአዲስ አበባ ውሀና ፍሳሽ ባለስልጣንና የተለያዩ ባለ ሀብቶችን በማስተባበር አራት መቶ አርባ ስድስት የመኖሪያ ቤቶችን በመገንባት ለአቅመ ደካሞችና የልማት ተነሾች ማስረከብ መቻሉንም ገልጿል። በቤቶቹ ግንባታ ላይ የተሳተፉ ግለሰቦችና ተቋማትንም አመስግነዋል። በገቢዎች ሚኒስቴር በጉምሩክ ኮሚሽን እንዲሁም በከተማችን የውሃና ፍሳሽ ባለስልጣን አስተባባሪነት እነሱም እንደኛው ለምነው አስተባብረው የመንግስት በጀት መድበው ሳይሆን አብረዋቸው የሚሰሩ አካላትን አስተባብረው፣ እዚህ እኛ መሬቱን ሌሎች አንዳንድ ግብአቶችን ጨማምረንበት የተሰሩ ቤቶች የሚተላለፉበት ይሄ አንዱ ፕሮግራም ነው እንጂ በሁሉም ክፍለ ከተሞቻችን ዛሬ እየተከናወነ ያለው አጠቃላይ 446 ቤቶችን ነው የምናስተላልፈው። ከለውጡ ወዲህ ደግሞ ስናይ አሁን ወደ 39 ሺህ ቤቶች ደርሰናልና ይህ በጣም ደስ ይላል። ሪፖርተራችን ሕይወት አበበ እንደዘገበችው የከተማ አስተዳደሩ የመዲናዋን ነዋሪዎች የመኖሪያ ቤት ፍላጎት ለማሟላት የሚደረጉ ጥረቶችን አጠናክሮ የሚቀጥል ሲሆን፣ ከንቲባ አዳነች አቤቤ አቅመ ደካሞችን ለመርዳት በሚደረገው ጥረት በርካታ ተግባራትን እያከናወኑ የሚገኙ የከተማ ወጣቶችን ማበራታት እንደሚያስፈልግም አጽንዖት ሰጥተዋል። የከተማችን ወጣቶች በበጎ ፈቃድ አገልግሎት በብዙ በጉልበታቸው ያገለግላሉ፣ በእውቀታቸው ያገለግላሉ። የአቅመ ደካማ ቤቶችን እኛ ትንሽ ሀብት ስንሰጥ እነሱ በጉልበታቸው በሙያቸው ተደራጅተው ምንም ክፍያ ከኛ ሳይፈልጉ ወጪዎችን ቀንሰን እንድንሰራ ያስችሉናል። እንደዚህ አይነት ህንፃዎች፣ እንደዚህ አይነት ትብብር ባይጨመርባቸው ኖሮ፣ በገበያው ዋጋ ቢሆን ኖሮ በብዙ መቶ ሚሊዮን የሚቆጠር ዋጋ ያስወጡን ነበረ። እንደዚህ አይነት ህንፃዎችን የምንገነባው በርካታ በጎ አድራጎትና አገልግሎት የሚሰጡ ሰዎች በጉልበትና በእውቀታቸው ጭምር ስለሚሳተፉ ነው። ይሄ ሊበዛልን እየተጠናከረ ሊሄድ እየሰፋ ሊሄድ ይገባል ማለት ነው።